ብዙ ሰው ስለ ኮረፌ ንገረኝ ይሉኛል። የሚገርምሽው አሰራሩ እኔ ሲጀምር እንትን እላለሁ። ታቴ ማን ይሰራልሽ? የግድግዳውን ጌጥ እዬ ጎበዝ

መረጥዬው ሂድ ይድ እንጂ፣ እሱማ ዳጊ አርደዋል ዳጊ አርደዋል። እንዴት! እንኳን ተፈታህ ዳጊዬ፣ የደስ ደስ እኮ ነው። መርቅ ኧረ እድሜና እንጀራ ይስጥሽ። አሜን። አደራውን ከርሞ ደግሞ እንዲያው አርደሽ ታበኛለሽ። ብዙሽን ያሳድግልሽ። እንደውም ያሉትን ሁላ ባለቤትሽንም ሰው እያቆይልሽ፣ አንቺንም እድሜና እንጀራ ባለቤት ነው፣ አጋብተኛል እን ባለቤት እኮ የተባረከውን ባል ይስጥሽ ነው የሚባለው። አሜን አሜን እናቴን ግን አያምሩ ዳና እያየ ግን አስተራረድ፣ እባቡ እኮ ብቻውን ነው የሚያርደው፣ አንድ ሰው አይፈልግ፣ በደቂቃ ሸክ ሸክ ሸክ አለቀ። እያየ ዶሮም ማረድ አይችል እንኳን የፈረንጅቱን ዶሮ እረድል ብዬ እኔ እጅ ደፍ ደፍ ደፍ ደፍ ነፍሷ ሳይወጣ ልሰጪኝ እንደውን ታትይሽ ማርያምን አጂ አያል አምጪው፣ ድቅድቅ ድቅድቅ ይባላል። አባቴ ቅመስ